ግንቦት 27 2017። ጤና ይስጥልኝ አድማሽ ተመለካቾች፣ ዳግም የዕለቱን ትኩስና አበይት ሰበር ዜናዎች በሁለተኛ የዜና ወጃችን ዳግም ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። በጠቅላይ ሚኒስትር አብይ አህመድ ቀጥተኛ ትዕዛዝ ከኤርትራው ጦርነት በፊት የጎጃም ፋኖ መሪዎችን ደምስሱ በሚል ከፍተኛ የኮማንዶ ቡድን ወደ ጎጃም ሊገባ መሆኑ ተሰምተዋል። በተለይ አርበኛ ዘመነ ካሴንና ዝናቡ ልንገረውን እነዚህን ሁለቱን የፋኖ መሪዎችን ያነጣጠረ ጥቃት እንዲፈጸም ጠቅላዩ ትዕዛዝ ሰጥተዋል። በተለይ ከኤርትራ ጋር ውጊያ ከመጀመራችን በፊት የፋኖ አመራሮች ይመቱ የሚል ትዕዛዝ ወርዷል። ዝርዝር ዘገባ ይዘንበታል። በሌላ በኩል አገዛዙ በአማራ ክልል እየተደረገ ባለው ውጊያ ከፍተኛ ሽንፈት እየደረሰበት ነው። በጎጃም በወሎ፣ እንዲሁም በጎንደርና ሸዋ ከፍተኛ ውጊያ እየተደረገ ነው። በጎንደር ከተማ በሁለት አቅጣጫ ዘልቆ የገ የፋኑ የፋኖ ኃይሎች አሁንም ውጊያዎችን አጠናክረው ቀጥለዋል። እነ ተመስገነ ጥሩነህ በኮማንዶ እየተጠበቁ ነው። የፋኖ ኃይሎች ከገፉ በሄሊኮፍተር እንደሚፈረጥጡም ይጠበቃል። ዝርዝር ዘገባ ይዘንበታል። በሌላ በኩል በጎጃም ከፍተኛ ትንቅንቅ እየተደረገ ነው። የፋኖ ኃይሎች ወሳኝ ወታደራዊ ይዞታዎችን ከአገዛዙ ቀምተውታል። በውጊያው በርካታ የአገዛዙ ሰራዊትም ሞትና ቁስለኛ መደረጉ ነው የተረጋገጠ ጋገጠው። አርበኛ ዝናቡ ልንገረው ትግላችን ሳይጠለፍ ራሳችንን ሰውተንም ቢሆን አዲስ አበባ እንገባለን ሲልም ለወዳጅም ለጠላትም ቆፍጠን ያለ መልእክት አስተላልፏል። ዝርዝር ዘገባ ይዘንበታል። በሌላ በኩል የወሎ ጀግኖችም ተዋድቀዋል። ሁለት ኦራል ሰራዊት ባለቀበት የብልጽግና ሰራዊት በከሰረበት ውጊያ የፋኖ ኃይሎችም በጀግንነት ተሰውተዋል ሲሉ የፋኖ ኃይሎች አስታውቀዋል። ድላቸውን በደም አድምቀውታልም ተብሏል። ዝርዝር ዘገባ ይዘንበታል። በሌላ በኩል በኢትዮጵያ መንግስትና በኤርትራ መንግስት መካከል የቃላት ጦርነቱም ደርቷል። በዚህ ጉዳይም ዝርዝር ዘገባ ይዘናል። ሰላም፣ ጤና ይስጥልኝ አድማሽ ተመልካቾች እንደምንቆያችሁ፣ ከላይ ባርስተ ዜና እያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የድል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመ መንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በኢትዮጵያና በኤርትራ ባለስልጣናት መካከል እየተጠናከረ የመጣው የቃላት ጦርነት ተፋፍሟል ተባለም። ከዕለት ዕለት የግንኙነታቸው መበላሸት ይፋ የወጣው ኤርትራና ኢትዮጵያም ቀጥተኛ ባልሆነ መንገድ በነገር እየተጎነታተሉም አንዳቸው ሌላቸውን እየወቀሱና እየከሰሱም ይገኛሉ። የአገሪቱ መንግስታትና ከፍተኛ ባለስልጣናት በተለያዩ አጋጣሚዎች በተዘዋዋሪ የሚያቀርቡት ክስና የቃላት ምልልስ ከዕለት ማለት እየጠነከረ የመጣም ይመስላል። በትላንትና ሁለት የኤርትራው ማስታወቂያ ሚኒስተር በይፋዊ የኤክስ ገጻቸው ላይ ለኢትዮጵያ መከላከያ ሚኒስተር ምላሽ የሚመስል መልእክትም አጋርተዋል። የማነ ገብረ መስቀል በአሁኑ ወቅት አንዳንድ የብልጽግና ደጋፊዎች፣ ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ሲሉም ተናግረዋል። የኢትዮጵያ መከላከያ ሚኒስተር አይሻ የኤርትራውን ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ሰው ከተናገሩ በኋላም አገር ብሎ ለመጥራት የሚያስቸግሩ አገራት በዚህ ይልቅ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነም እናውቃለን ማለታቸው የሚታወስ ነው። ፕሬዚዳንት ኢሳያስ በአገሪቱ ነጻነት በዓል ላይ በኢትዮጵያ መንግስት ላይ ጠንካራ ትችት መሰንዘራቸውም ይታወቃል። ፕሬዚዳንቱ ባለፈው ሳምንት በተከበረው የአገሪቷም 34ተኛ ዓመት ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ አምስት አመታት ያወጁትን ጦርነት ምን ያክል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበረም። ይህን ንግግርም ተከትሎ የኢትዮጵያ መከላከያ ሚኒስትሯም የአገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ብድግ ለሚሉም ትናንሽ ኃይሎች የተደራጀ እንዳልሆነ ተናግረው አምባሳደር ዲና ሙፍቲም ሆርን ሪቪው በተባለ ድረገጽ ላይ ባወጡ ጽሑፍ የኤርትራ መንግስት ወታደሮች ከኢትዮጵያ ግዛቶች እንዲያስወጣናም ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፍ ኅብረተሰቡ ግፊት እንዲያደርግም ጠይቀዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲም የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮም ሊቀጥል አይችልም ሲሉ በጽሑፋቸው ላይ አስፍረዋል። እኚህ የአብይ አህመድ አሻ ጃግሬ ባለስልጣን ከዚህ ቀደም ህወሀት በተደጋጋሚም ኤርትራን ከግዛቴ አስወጡልኝ ብሎ የፌዴራል መንግስቱን ሲጠይቅ ዝም ጭጭ ያለው ከርሞ ነበረ። ታዲያ አሁን የህወሓት መንግስት ከኤርትራ ጋር እየሰራ መሆኑን የሚያሳዩ መረጃዎች ሲወጡ ነው የብልጽግናው መንግስት አፍ አውጥቶ ኤርትራን ግዛት የለቀ ውጣ ማለት የጀመረው። አሁን ምን ታይቷቸው ነው? የሚገርመው ደግሞ ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ስራዊት በህግ የተሰጠው ቦታ ላይ እንደሚገኝናም ከዚህ ውጪ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ ማቋቋማቸውን ተናግሮ ነበረ። ኢትዮጵያና ኤርትራ ከሁለት አስርት ዓመታት በላይ በፍጥጫ ውስጥ ከቆዩ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎም ግንኙነታቸው ቢሻሻልም በቅርብ ጊዜ ወዲህ ግን በመካከላቸው ያለው ቅራኔ እየጎላም ወደ ጦርነት እየተንደረደረ ነው እየተባለ ነው። ኤርትራ በሰሜን ኢትዮጵያ በተካሄደው ጦርነት ላይ ከፌዴራል መንግስቱ ጎን በመቆም የተሳተፈች ሲሆን ደም አፋሳሹ ጦርነት በፕሪቶሪያው ስምምነት መቋጨቱን ተከትሎም በመካከላቸው ያለው ግንኙነት እያሽቆለቆለ መምጣቱ ነው የተነገረው። የማነ ገብረ መስቀል የብልጽግና ፖለቲካ ደጋፊዎች ወይንም ተሳዳቢዎች ያላቸውን የአገሪቱን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት የወነጀሉ ሲሆን የኤርትራን ምጣኔ ሀብትና እምቅ አቅም ዝቅ አድርገው ይመለከታሉ ሲሉም ኮንነዋቸዋል። የኤርትራው የማስታወቂያ ሚኒስትር የዚህ መነሻ የባህር በር ለማግኘት ካለ ጥልቅ ፍላጎት ነው ያሉ ሲሆን ይህም የጎረቤት ሀገራትን ሉዓላዊ መሬት እስከ መውሰድም ይደርሳል ሲሉም ወንጅለዋል። የማነ ገብረ መስቀል የኢትዮጵያን ምጣኔ ሀብት እድገት በኤክስ ልጥፋቸው ላይ አጣጥለውታል። ኢትዮጵያ ላለፉት ሁለት አስርት ዓመታት ተደጋጋሚ የእዳ እፎይታ ማግኘቷን መዘንጋት የለብንም ሲሉም ተናግረዋል። የአፍሪካ ቀንድ ለዘላቂ ልማት ትልቅ አቅም አለው ያሉት የማስታወቂያ ሚኒስትሩም ነገር ግን እውነተኛ እድገት የሚወሰነው በዓለም አቀፍ ህግ በማክበር ላይ ባለው ዘላቂ ቀጠናዊ ሰላም ላይ ነው ሲሎም አሳስበዋል። አምባሳደር ዲና ሙፍቲም በሆርን ሪቪው ላይ ባወጡ ጽሁፍ የፕሬዚዳንት ኢሳያስ ዋና ትኩረት የትግራይና የአማራ ብሔረሰብ ሚሊሻዎችን በማሰባሰብ የውጭ ኃይሎችን መሳሪያ ሆኗል የሚሉትን የኢትዮጵያ መንግስትን መገልበጥ ነው ሲሎም ወንጅለዋል። አምባሳደር ዲና ሞፍቴም ዲና ይህ የፕሬዚዳንት ኢሳያስ አፈወርቂ ጣልቃ ገብነት አደገኛ ውጤት ይኖረዋል በማለትም ፍርሃታቸውን ገልጸዋል። ፕሬዚዳንት ኢሳያስ በነጻነት በዓል ላይ ባደረጉት ንግግር የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት አምስት ዓመታት ያወጁት ጦርነት ምን ያክል ተስፋ እንደቆረጡም የሚያሳይ ነው በማለት ተናግሮ እንደነበረም ይታወሳል። የኢትዮጵያ መንግስት የጦር መሳሪያ ግዢና ወታደራዊ ዝግጅት ላይ ነው ሲሉም ሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለመጀመርም የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅቶች ሁሉም ያወቀውና የመዘገበው ነው ሲሉም ተደምጠው ነበረ። ታዲያ ከሳቸው ከዚህ ንግግር በኋላ የብልጽግና ባለስልጣኖች ድንብርብራቸው ወጥቷል። በየቀኑ በቲቪ እየወጡም መግለጫ ይሰጣሉ። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያለውም የፋኖ ታጣቂ ቡድኖች ቡድኖችን እናም የህወሀትን ቡድን በመደገፍ በብልጽግና ኃይሎች ተከሳለች። በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽሕፈት ቤት እስከ መክፈትም ደርሰዋል። ብርጌድና ሐምዶን በአብይ አህመድ ፈቃድ በአፋር ክልል ማሰልጠኛ ተቋም ወታደራዊ ተቋም መገንባቱም የሚታወቅ ነው። በአሁኑ ወቅት ከፌዴራል መንግስቱ ጋር እየተቃረ ነው። እናም ከፖለቲካ ፓርቲነት የተሰረዘው የህወሀት ከፍተኛ አመራሮች ከኤርትራ መንግስት ጋር የነበራቸው ግንኙነትን ለማጠናከር እንቅስቃሴ እያደረጉ መሆናል። መኖሪያቸውንም በስፋት እየተነገረም ይገኛል። በድንበር ይገባኛል ምክንያት ጦርነት ውስጥ ገብተው በአስር ዎች ሺዎች የሚቆጠሩ ሰዎችን ከሞቱበት ጦርነት በኋላ በኢትዮጵያና በኤርትራ መካከል ሌላ ዞር ጦርነት ሊቀሰቀስ ይችላል የሚል ስጋትም አይሏል። አሁን በቀጥታ ከአማራ ክልል ወዳገኟቸው የግንባር መረጃዎች አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ሰበሬ ባንዳ ሸኝት በሚል ባወጣው መረጃ ከፍተኛ የብልጽግና ቀኝ እጅን ማሰናበቱን ገለጸ። በሰሜኑ ወሎ ዞን ሀብሮ ወረዳ በተለይም መርሳ ከተማ በደሴና ኮምቦልቻ ቀጥሎ እንደ ክልል የባንዳዎች መፍለቂያና መሰባሰቢያ በዞኑ ወንጀል በመስራት ደረጃም ግንባር ቀደም ከተማ መሆኗ ይታወቃል። በዚህም የተነሳ መርሳ ከተማ አሳዳሪዎች የህዝብን ስቃይ ለማብዛት ህዝቡን አጉል ፍርጃ በመፈረጅ ትራንስፖርት ከማገድ ጀምሮም በፋኖ ስም ያሰራቸውን ንጹሃን በግፍ ቅርጥፍ አድርገው በመብላት ይታወቃሉ። እስካሁን የፋኖ መረጃ እንደሚያሳየው 113 ሰዎች በመርሳ ውሃ ውሃ ወረላሎ ቀበሮ ሜዳ፣ ዋጭ ሜዳ ተገለው ተጥለው ጅብ በልቷቸው ቀርተዋል። የፋኖ ቤተሰብነህ እየተባሉም የተደበደቡ የታሰሩም ቤታቸውን ለቀው ሄዱም ቤት ቁጠራቸው። ይህ ሁሉ ሲደረግ እባካችሁ ወንድሞቻችሁን አትግደሉ እየተባሉ በተደጋጋሚ ተመክረው፣ ይሁን እንጂም እንኳንስ ከስህተታቸው ሊማሩ ሚቅርና ከእለት ተእለት ክፋታቸውና ጭካኔያቸው እየጨመረ በመሄዱም የአማራ ፋኖ ብሔራዊ ኃይል የ ልጅ ኢያሱ ኮር የእጁ ክፍለ ጦር ቃኝ አባላት የመርሳን ከተማ አስተዳደር የመዘጋጃ ኃላፊውን ሙሉ ጌታ ሰማው የተባለውን የብልጽግናን ቀኝ እጅ ላይ የማያዳግም እርምጃ ወስዶበት እስከ ወዲያኛው ሸኝተውታል። ይህ በእንዲህ እንዳለም በሌላ በኩል ከወሎ የድል ዜና ተሰምቷል። ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ ጀግኖቹም በደማቸው ታሪክ ጻፉ ሲሎም የፋኖ ኃይሎች በመግለጫቸው አስታወቁም የኦህዴድ የብልጽግና ሰራዊት ክፉኛ ተመቶ ሁለት ኦራል አስከሬን፣ በእርግጥ በውስጡ ስንት እንደጫነ አይታወቅም። አምስት አይሱዚና በርካታ ፓትሮል ሙሉም ቁስለኛ ጭኖም እንደተመለሰ ተነገረም። ከፋኖ በኩል ሁለት የሻለቃ መሪዎችና ከአራት በላይ የፋኖ አባላቶች መስዋዕትነትንም ከፍለዋል። ሞታይ ፈሪዎቹ የአሳምነው ልጆች በቀውጢው ጨዋታ መሃል የፋሽስቱን ኦህዴድ ከባድ መሳሪያ ሳይፈሮም ፊታቸው ያለውን እግረኛ ጋር በጨበጣ ሲገጥሞም ከሩቅ በተተኮ ሰ ከባድ መሳሪያም ቅንቡላም ተመተው ነው መስዋዕትነት የከፈሉት እንደተረጋገጠውም የወደቁት በርካታ የብልጽግና ኃይልን ጥለው ነው ጦርነት ነውና ቲማቲም አይወረወርም የሞርተርና መድፍ ቅንቡላም እንዲሁም ቦምብና የድሽቃ ጥይት ነው ፉር የሚለው በዚህ መሃል መሞት መቁሰልም ያለ ነው ይህ አይነት አሟሟት ግን የጀግንነት ነው ሲሉም የፋኖ ኃይሎች አስታውቀዋል የምንነግራችሁ መርጦ አካባቢም ስለተፈጸመው ጀብዱ ነው በትላንትና ሁለት የአፋ ባህ ወሎ ቀጠና ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ሰራዊት በሰሜን ወሎ ዞን ጉብል ፋቶ ግንባር መርጦ ከተማ ማቅራቢያ የሰሜን ምስራቅ ዕዝ ወታደሮችና የፖሊስ እንዲሁም ሚሊሻና አድማ ብተን አባላት ደፈጣጥለው እንዲሁም በሽምቅ በኋላም በመደበኛ ውጊያም አንበርክኮ የፋኖ ኃይል ጭዳ ማድረጉን ተከትሎም ከፍተኛ ሰብዓዊ ጉዳት የደረሰበት የብልጽግና ኃይል ሽንፈቱን ለማደባበስ የዋርካው ምሬ ልጆች መንዝ ውስጥ በግሽራቤ ግንባር በመከተው ኃይል ተደመሰሱ፣ ብሎም የመርጦን ግንባር ምስል በመጠቀም ህዝቡንም አወዛግበዋል። የብልጽግና ኃይል በመርጦው ዶፍ ምክንያት ሁለት ኦራል አስክሬን አምስት አይሱዚ ቁስለኛም ሲታቀፍ፣ ከፋኖ ኃይሎች በኩል ሁለት የሻለቃ መሪዎችናም አራት አባላቶች መስዋዕትነት የከፈሉበት ጦርነት ተካሂደዋል። የአሳምነው ክፍለ ጦር ቃሊም ላይ ጀብዱ ፈጽሞ ከዚህ በፊት ኮረኔል ጦምን ጭምር የደመሰሰ መሆኑም ይታወቃል። አሳምነው ክፍለ ጦር ባለፉት 25 ወራት በወሎ ግንባር የፈጸሙት ጀብዱ ቢነገር ምድርን ወረቀት ቦርከናን ቀለም ካላደረግን በስተቀር ጽፈን ወይንም ተናግረን አንጨርሰውን ብንል ማጋነን አይሆንብንም። ይህ በእንዲህ እንዳለ አፉሃድና አፋበሃ በጥምረት ባደረጉት ውጊያም የብልጽግና ኃይል ከፍተኛ ኪሳራ አስተናግደዋል። ውጊያውን ያደረጉት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ወሎ እዝ ናቸው ሲያከብር ውጊያውን ያደረጉት ደጋ መንዝ ላይ ሲሆን ወሎ ላስታም አሳ ምኖኮር ከጎንደር ቀጠና ተነስቶ ወደ ወሎ ሲንቀሳቀስ የብልጽግናን ኃይል ከተለያዩ አቅጣጫ በከበበው ወቅት ነው። ጉዞ የሰነበተው ወሎ ላስታም የአሳ ምኖኮር መድከሙን መረጃ የደረሰው የብልጽግና ኃይል ከደብረ ታቦር፣ ጉና ክምር ድንጋይ፣ እብናት ደጋ መልዝና እብናት ከተማዋ የነበረውን ኃይል አሟጦ ከበባ በመፈጸም ሊደመሰስ ቢሞክርም በቀጠናው ይንቀሳቀስ የነበረው የአማራ ፋኖ ነው ጎንደር ጠቅላይ ግዛት እዝ በፀሐይቱ ክፍለ ጦር ተወርውሮም በመድረስ ከበባውን ብትንትኑን አውጥቶታል። እዞቹ እጅግ ፈታኝ ከሆነ ሰዓታት የፈጀ እልህ አስጨራሽ ውጊያ በጥምረት ካደረጉ በኋላ ያለምንም መስዋዕትነት በዜሮ ኪሰራ ከበባውን ሰብረው መውጣታቸው ነው የተነገረው። ከበባውን በጋራ ሰብረው እንዲወጡ ለማድረግ የአፋሃድ ከፍተኛ አመራር አርበኛ መልካሙ ጣሴምና የወሎ የወሉላስታም አሳምነው ኮራዛዥ አርበኛ ፍቅሩ ኮ ማንዶም ያደረጉት የስልክ ልውውጥ ጥሩም አስተዋጽኦም አበርክቷል በመሀል ያለውን አለመተማመን ለማለዘብ ሁለቱ በስልክ ተነጋግረው ነው ወንድም ፋኖች ከበባውን እንዲወጡም ዋጋ የተከፈለው የፀሐይቱ ክፍለ ጦር እላስጨራሽ ውጊያ አድርጎም እንግዶቹን ካሳለፈ በኋላም እንደገና ከበባ ውስጥ ገብቶ ድጋሚ ከፍተኛ ውጊያም አድርጎም ከበባውን ሰብሮም መውጣት ችሏል በተመሳሳይ መልኩ ከሁለት ቀን በፊት ከቋራ ተነስቶም ወደ መሀል ሀገር ይጓዝ የነበረው የአፋ ባህ ኃይል ጣቁሳ ድኩላ አርባ አካባቢም የብልጽግና ኃይል መንገድ ዘግቶበት የበጌ ምድር ክፍለ ጦር አሳልፎ መሸኘቱም ይታወቃል። ትላንትም የተደረገው ተመሳሳይ ድርጊት ነው። ሌላው ከጎንደር ከተማ በቅርብ ርቀት ማክሰኝ ከተማ እስከ ጎንደር ጫፍ ንጋት በአማራ ፋኖ አጼዎች ክፍለ ጦር ደረጀም አስናቁ ብርጌድ በአካባቢው በነበሩ የአፋ ባህ ኃይሎች ከ10 ሰዓት እስከ አንድ ሰዓት ድረስ ከፍተኛ ውጊያም ተደርጓል። ሰሞኑን ስርዓቱ አዲስ የፕሮፓጋንዳ ስራም ጀምረዋል። በየከተማው እየዞረም ማህበረሰቡን በማስገደድ የድጋፍ ሰልፍም ለማስደረግ እየጣረ ነው። ተመሳሳይ ድርጊቱን ለመፈጸም ወደ ጎንደር ከተማም ገብተዋል። እሱን ታርጌት ያደረገ ልዩ ኦፕሬሽን ነው እየተፈጸመም ያለው። በተለይ በአስፈጻሚነቱ የተሳተፉት አካላት ላይ ከፍተኛ ምትም አርፎባቸዋል። በውጊያው አንድ የወንጀል ምርመራ ኃላፊም የተደመሰሰ ሲሆን ለጊዜው ቁጥሩ ያልታወቀ የመከላከያ ኃይልም ተሰውቷል። ተጨማሪም አንዲት የወንጀል ምርመራ ፖሊስ ሶስት የፖሊስ አባላትና ሁለት የሚሊሻ አባላት ከባድ ቁስለኛ መሆናቸው ነው የተረጋገጠው። የወረዳው እስር ቤትም የተሰበረ ሲሆን የወረዳው እስረኛ ሙሉ ለሙሉም መፈታቱ ነው የተነገረው። በአሁኑ ሰዓት አስከሬን ለቀማ ላይ ሲሆኑ ባልጠበቀው ሰዓት በተሰራበት ተልዕኮም ከፍተኛ መደናበር ላይም ይገኛል። በተመሳሳይ ማጥቃቶች ስለሚኖሩም ሰልፍ ከሚባል ቁማር ራሱን እንዲያርቅም እናሳስባለን ሲሉም የፋኖ ኃይሎች አስታውቀዋል። በሌላ በኩል የሰባቱ ቀን ትንቅንቅ እንደቀጠለ ነው። ብልጽግና አለኝ ያለውን ኃይል በማንቀሳቀስ ከፍተኛ የቡድን መሳሪያዎችን በመያዝ ዙ 23 ድሽቃና ሞርታር በመያዝ ከአቸፈር ደና ማርያም፣ ድልሽትና አማሪት በአራት አቅጣጫ ከባ ለማድረግ እንቅስቃሴ ቢያደርግም አይበገዳዎቹ የባህር ዳር ብርጌድ ሶስቱ ሻለቃዎች በትላንትናው ዕለት እቅዱን በማክሸፍ ሲቀጠቅጡት የዋሉ ሲሆን ከጣናው መብረቁ ብርጌድ ጋር በቂ የሆነ ጥምረት በመፍጠር በመናበ የብልጽግናን ኃይል ደፈጣ ውስጥ በማስገባት የቁጥር ለመግለጽ በሚያዳግት ሁኔታ ሙትና ቁስለኛ ያደረጉ ሲሆን በዚህ የተበሳጨው የብልጽግና ኃይል ጠዋት ማታም ከባለማድረግ ሳምንቱ ሙሉ የቆየ ሲሆን ጀግኖቹ የጦር ጠበብቶቹም ከብርጌዱና ሻለቃ ጋር ከፍተኛ ትስስር በመፍጠር በየሰዓቱ የተጠናከረ የመረጃ ልውውጥ በማድረግ እቅዱን በማክሸፍ የብልጽግናን ኃይል በመጣበት እግሩም አፍሮ ተመልሶም ወደ ካምፑ ተጉዟል። በሌላ በኩል

በትላንትናው ቀን አራተኛ ቀኑን በያዘው አውደ ውጊያም አራጢ እንዲያምባ ቡሆች ተራራ የተባሉ ወታደራዊ ገዢ ቦታዎች ከብልጽግና ኃይል በማስለቀቅ ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ብርጌድ ማምሻውን መልሶ መቆጣጠሩ ተነግሯል። ከአራት ቀን በፊት ጀምሮ ከወይን ውሃ ከሞጣና ከባህር ዳር መድፍና ታንክ በማስከተል እንደተለመደው ፋኖን አጸዳለው ብሎም አመታዊ የበጀት መዝጊያ የሰኔ 30 የፓርላማ ሪፖርት ለማቅረብ በማሰብ ወረራ አለመፈጸም ወዲህ ወዲያ ለመወራጨት ቢሞክርም አይበገሬው የፋኖ ጦር ከትላንት ጀምሮ እስከ ዛሬ ሙሉ ቀኖን ከአባይ ወንዝ እስከ አራጢ ተራራም በወሰደው መልሶ ማጥቃት ኦፕሬሽን የብልጽግና ሰራዊት ተቆጣጥሯቸው የነበሩ ቦታዎችን በማስለቀቅ ፋኖ መልሶ ተቆጣጥሯቸዋል። ይህ በእንዲህ እንዳለ በሌላ ሰበር ዜናችን በጠቅላይ ሚኒስትር አብይ አህመድ ቀጥተኛ ትዕዛዝ ከኤርትራው ጦርነት በፊት የጎጃም ፋኖ መሪዎችን ድምስሱ በሚል ከፍተኛ የኮማንዶ ቡድን ወደ ጎጃም ሊገባ መሆኑ ተሰምተዋል። በተለይ አርበኛ ዘመነ ካሴን እና ዝናቡ ልንገረውን እነዚህን ሁለቱን የፋኖ መሪዎችን ያነጣጠረ ጥቃት እንዲፈጽሙ ጠቅላይ ሚኒስትሩ አዘዋል። በተለይ ከኤርትራ ጋር ውጊያ ከመጀመራችን በፊት የፋኖ አመራሮች መመታት አለባቸው የሚል ድምዳሜ ላይ መድረሳቸውን ያገዛዙ የውስጥ ምንጮች ገልጸዋል። በትላንትናው እለት መቶ ሰባት የተባለ ሮኬት አስወንጫፊ መሳሪያም በጎጃም ፋኖ ላይ ያነጣጠረ ጥቃት ከፍቶ የነበረ ቢሆንም የተወነጫ ጨፈው ሮኬት ሙሉ በሙሉ የአገዛዙ ጦር ላይ ማረፉም ተነግሯል። በዚህም አስር የአገዛዙ ወታደሮች ባረፈባቸው ሮኬት እስከ ወዲያኛው አሸልበዋል። ታዲያ በዚህ ሳምንት በተጀመረው የአገዛዙ አዲስ ዘመቻም የፋኖ መሪዎችን ለመምታት ከፍተኛ የኮማንዶ ጦር እንደሚያሰማራናም በተከታታይ የድሮን ጥቃት ሊፈጽም እንደሚችል የውስጥ አርበኞች ገልጸዋል። ይህ በእንዲህ እንዳለም አርበኛ ዝናቡ ልንገረው መልእክት አስተላልፏል። የእሽ የእሻ ግቢ ለፍቼ ያስቸግራል ሲል ይጀምራል። ይህ ትርጉም ላልገባችሁ ሻለቃ ዝናቡ ልንገረው ዛሬ ካስተላለፈው ወሳኝ መልእክት የእሺ እሻ ግቢ ለፍቺ ይዳርጋል ሲል ሰው ሳይሰማም ሰው ሳያይ ስትጋባ መፋታት ብትፈልግ እንኳን መቼ ተጋባችሁ ነው ብሎ አፋች ሽማግሌ ይጠይቃል እንደማለት ነው። ወደ ቁም ነገሩ ስንሄድ አለባብሶ ቢያርሱ በአረም ይመለሱ ነውና ነገሩም የጠራ የጎላ አቋም ይዘን እንሄድ፣ ዓላማችን ግባችን ላይ እንድረስ ያለን ነው። ሻለቃ ዝናቦ ጎጄ መቼስ ቅኔው መከራ ነው። እንግዲህ ፍቺው ከገባችሁ በቀጥታ ወደ ዝናቡ ልንገረው መልእክት አልፋለሁ። ውድ አማራውያን የአማራ ሕዝብ መዋቅራዊ ጥቃት ነው የተፈጸመበት ስንል ለማጋነን አይደለም፣ የሆነበት ስላለ እንጂ በመከራው ብዛት እንዲሁም መፈራረቅ ድርጅት ሲያቆም ሲፈርስ፣ ትግል ሲጀመር፣ ትግሎ ሲጠለፍ ለበርካታ ዓመታት ቆይቷል። የዛሬው ሰዓት ትውልድ አዲስ ታሪክ ለመስራት እጣፋንታውን በራሱ አስተሳሰብ ለመወሰን ላቡን፣ ደሙን፣ ሀብቱን፣ ንብረቱን፣ እውቀቱን፣ ጉልበቱን እንዲሁም ህይወቱን ለመሰዋት ግብር ራሱን በመስጠት በመዋቅር ከሚያጠቃው ከትልቁ ጠላቱም ጋር መተናነቅ ከጀመረ ሁለት ዓመታትን አስቆጥረዋል። በዚህ ትግል ውስጥም በአራቱ የአማራ ክፍለ ሀገራት ዓለምን ያስገረመ ገድል ተፈጽመዋል፣ እየፈጸምንም እንገኛለን። እንደ ህዝብ የህዝባችን ጠላት ማንን እንደሆነ አውቀን እንደ ድርጅት የጋራ ዓላማ የጋራ መነሻና መዳረሻም አስምረን እየተፋለምን እዚህ ደረጃም ደርሰናል። ጠላት ማን ነው ካለን ጠላታችን የአማራ ህዝብን በቀጥታም ብትዘዋዋሪም እየገደለውና እያሰቃየው እያስገደለው ያለው ጠላት ማለት ነው። ዋነኛ ጠላቱም አብይ አህመድ የሚመራው ብልጽግና ነው። አስገዳይ የምንላቸው ደግሞም የአማራ ህዝብ አሳልፈው ለጠላት ሰጥተው አብረው ለማጥፋት ከብልጽግና አገዛዝ ጋር ያልተቀደሰ ጋብቻ እየፈጸሙ በአዴኖችን ነው። በአዴኖች ስንል በአብይ የተገፋን ብለው የሸሹትንም ይጨምራል። የመከራ ቀንበሩን ማነቂያ ካቀበሉ በኋላም ዱላውን ለቀውት የለን ቢሎን ከገደለህ ይልቅ ያስገደለ ትልቁ ጠላት ነው እንዳሉት አባቶች አስገዳዮቻችን የተገፉ ሲመስላቸው አካባቢን መሸሸጊያም አድርገው ከመጡና የዚህ ትግል መሪ እንሆን ካሎም የምንሞተው ሞት ከንቱ ነው፣ የምንታገለው ጠላትም የለንም ማለት ነው። ታግለን ስልጣኑን ለህዝብ እንጂ ታግለን ለብአዴን አንሰጥም፣ የሰራዊታችን የድርጅታችን ጽኑ እምነት ነው። የተከበርከው ህዝባችን ሆይ የመሪዎቹም የሰራዊታችንም አካል የሆንግ ፍርዱ ያንተው ነውና፣ በአዴን ይምራህ ወይንስ አዲሱ አብዮተኛ ፋኖ ኃይል? በአዴን አይምራህም፣ በአዴን አይምራን እንደምትሉ ስለምተማመን የህዝባችን ፍላጎት ለማሳካት ነፍሳችንን አሲዘን እየታገልን ነው። እየመጡ ነው፣ እየመጡ ነው ተብሎ የተጨፈረለት ለበአዴን እንዳልሆነም ስለምናውቅ በምናደርገው እናም በምንሰራው ስራ ሁሌም አናፍርም። እውነት የምትደምቀው በድሏ ቀን ብቻ ነው። መሪ ማለት ነገሮችን ቀድሞ የሚረዳም ከፊት ለፊት ያለ ጣጫም ቀያሽ አርአያ ማለት ነው። መሪን ለመጠበቅ ህይወት ከጠየቀም ሁላችንም በየደረጃ ያለን ታጋዮች ለመስጠትም አናቅማማን። ካጠፉ ለማስተማርም ወደ ኋላ አንልም። የአማራ እናት ዛሬ ማቄ ለበሰችው ትናንት ያሰቃያት ስርዓትና ልጇን የገደለባትን ጠላት ልታጸናም አይደለም፣ የገደሉትን ለፍርድ አደባባይ ቀርበው ፍትህ ለማግኘት እንጂ። ትግሉ ከጭቆናና ከመከራም ራስን ማውጣት ነው። ገብየው ቢሞት ተተካ ባልቻ እንደሚለው አይደለም ይህ አባባል ለጀግኖቹ የሚጠቅም ግጥም ነው። አሁን አብይ ወደቀ፣ ተመስገን መጣ፣ አረጋ ቢወድቅ አገኘው መጣ ብለን አንገጥምም። ይህ ሀቅ ብዙዎችን በተለያየ ከፋዮችንና የብአዴን ቅሪተ አካሎችን እንደሚያስቆጣ እረዳለሁ። ነገር ግን ስሜት ቢኖረውም ዋጥ አድርጋችሁ ቻሉት። ምክንያቱም ስትሄድ የመታህ ድንጋይ ስትመለስ ከደገመ ድንጋዩ ማን ነው ሲል ጥያቄ ይጠይቃል። አርበኛም ዝናቡ ልንገረው ይቀጥልና አርበኛ ዘመነካሴም አያሌው ሞኙ ሰው አማኞም ምን ማለቱ ነው በማለትም ይጠይቃል። ብቻ ይህንን ትውልድ ከትላንት ከፊደል ሀ ከመከራ ደግሞ ዋብሎ ተምሯል። ይህ አብዮት የዘመነም የምሬ ወዳጁ የሀብቴ ወልዴ የደሳለኝ ሲያስብ ሸዋም ብቻ ጉዳይ አይደለም የትልቁ ህዝባችን እጣፋንታ የሚወሰንበት ወሳኝ ጊዜ ላይ ስለሆንን ስንዴውን ከንክርዳድ የመለየ የትም ፍልሚያ ነው። ማናቸውም መሪ ጥፋተኛ ሆነው ከተገኘም የሚቀጣቸውም ህዝብ አለ። ይህ ትግል ቢጠለፍ የዘላለም ተወቃሽ ስለምንሆን የቀን ትችትን አንፈራ ለመወደድ የሚያሽቃብጥ ነጻ ውጪ በአለም ነጻ የወጣም ህዝብ እንደሌለ ስለምናውቅ ከህዝባችን ጎን እንቆማለን። የምንታገለው ባርነት ምርጫው ላደረገም ተከፋይ ሳይሆን ማረሻ ይዞ ወጥቶ አስከሬን ይዞ ለሚመለሰው ምስኪን ህዝባችን ነው። ገበያ ወጥቶ ለሚቀረው አማራ ነው። ለትምህርት በሄደ በት ለሚታገት አማራ ነው። ለሚንቋሸሸውና ክብሩን አጥቶ ለተጎሳቆለው ህዝባችን ነው። በድርጅታችን ውስጥ የምትገኙ ሰራዊታችን ቀጣይ የቀሩን የቤት ስራዎችን እንዲሁም የትግል ጦርነቶችን በድል ለመጨረስ በመሰልጠን በመደራጀት ጠንክረን ጥልቁን ጠላታችንን ከአፈሙዛችን እለምት ውስጥ ሳናዛባም ታርጌት የሆነ ስራም እንስራ። አንድ ትውልድ፣ አንድ አስተሳሰብ፣ አንድ ተስፋ ሲል አርበኛ ዝናቡ ልንገረው መልእክቱን ቋሽቷል። በመጨረሻ የጎንደር ውጊያ አሁንም እንደቀጠለ ነው። በጎንደር ከተማ በሁለት አቅጣጫ ዘልቀው የገቡት የፋኑ ኃይሎች አሁንም ውጊያዎችን አጠናክረው ቀጥለዋል። እነተመስገን ጥሩነህ በኮማንዶም እየተጠበቁ ነው። የፋኑ ኃይሎች ከገፉ በሄሊኮፕተር እንደሚፈረጥጡም ይጠበቃል። ቀደም ብለን በነበረው የዜና ወጃችን በሰፊው እንደዘገብንላችሁ በጎንደር ከተማ ፋኑ ኃይሎች በሁለት አቅጣጫ በመግባት ከአገዛዙ ሰራዊት ጋር ውጊያ እያደረጉ ነው። ውጊያው አሁንም እንደቀጠለ ነው። ከታተልን መረጃዎችን ወደ እናንተ የምናደርስ ይሆናል። እስከዛው ቸር ቆዩን።